ቤተሰብ እንግዲህ የዛሬው ይለያል። ያለ እድሜያችሁ ለተሸበሸበባችሁ ቆዳ፣ ቆዳችሁ የተሸበሸበ ማለት ነው። በተለይ ግንባራችሁ ላይ የተሸበሸበ ለወንዶችም ለሴቶችም ይሆናል። ይህንን ትሪትመንት ለብዙ ሰው ሰርቼ የሚገርም ለውጥ ላያቸው ላይ ስላየሁኝ ሰው ገንዘብ ከፍሎ ነው ቦቶክስ መርፌ እየተወጋ ቆዳውን የሚወጠረው፣ እኛ ግን ዛሬ በዚህ በተፈጥሮ ኦርጋኒክ በሆነ ነገር በሳምንት ሁለት ጊዜ ብቻ በመጠቀም ለአንድ ወር ያህል የሚገርም ለውጥ ይሰጠናል። የልጅነት ቆዳችንን ይመልሳል። የተሸበሸበ ቆዳን ከነጭራሹ ያጠፋልናል። ቆዳችንን ዝርግት አድርጎ እንደ ህጻን ልጅ ቤቢ ፌስ ያደርገዋል ማለት ነው። ግድ የላችሁ ሞክሩትና ኮመንት አስቀምጡልኝ። ኮመንቱ ላይ እንደምትደሰቱ ስለማቅ ማለት ነው። ያለ እድሜያችሁ እንግዲህ ብዙ የቆዳ መሸብሸብ የሚመጣው ከብዙ ነገር ነው፣ ታውቃላችሁ። እንቅልፍ ማጣት፣ ዲፕሬሽን፣ ብዙ ነገሮች። ሰው እድሜው ስለገፋ አይደለም የሚያረጀው የሚጎሳቆለው ቆዳው ማለት ነው። እንግዲህ ይሄን ተጠቅማችሁ ኮመንቱን አስቀምጡልኝ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ እንደምን ከረማችሁ? ጠፍቻለሁ እንግዲህ ሳምንቱ ሙሉ ቪዲዮ አልሰራሁላችሁም። ይቅርታ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሌሎቻችሁ ሼር፣ ላይክ፣ ኮመንታችሁ አይለኝ ቤተሰቦቼ ማለት ነው። ዛሬ በጣም ጠቃሚ ማስክ በሳምንት ሁለት ጊዜ፣ በሳምንት ሁለት ለአንድ ወር ተጠቅመን እዚህ ጋር የተሸበሸበ እንደዚህ የኔውን እንትን ያለ ነው፣ ሽብሽብ ያለ አለ አይደል ያለ እድሜያችን ያረጀን ሰዎች ያለ እድሜያችንም ሆነ በእድሜያችን ቦቶክስ ያደርግልናል። ይሄ ዛሬ የምሰራላችሁ ትሪትመንት ማለት ነው፣ እራሱ ቦቶክስ ያደርገዋል፣ ይወጥረዋል። በሳምንት ሁለቴ ብቻ ነው የምንጠቀመው። ታያላችሁ፣ የሚገርም ለውጥ ያሳያችኋል ማለት ነው። ይሄንን ነገር ሰርቼ ለሰዎች ሰጥቼ እንግዲህ እንደተለመደው እኔ እሰራ እና መጀመሪያ ለሰዎች እንደዚሁ ተጠቀሙ ብዬ እሰጣቸዋለሁ። ለውጡም በላያቸው ላይ ሳይ ቀጥታ ለእናንተ ነው ማመጣው ማለት ነው። መቶ ፐርሰንት እርግጠኛ እየሆንኩበትን ነገር ነው ለእናንተ አምጥቼ የምሰራው ማለት ነው። ይሄንን ነገር ተጠቀሙ። ወንዶችን መጠቀም ስላላቸው ቆዳችሁ እንደዚህ ያረጀ እንደዚህ ሽብሽብ ያለ አይደል? ግንባራችን አካባቢ በጣም የተሸበሸበ እና አይናችን አካባቢ በጣም የተሸበሸበ፣ አንገታችን አካባቢ የተሸበሸበ ካለ ተቀቡና በሳምንት ሁለት ጊዜ ብቻ እያላችሁ ለአንድ ወር ተጠቀሙት። ተአምር ነው የምታዩት። አይባልም፣ ተአምር ልትሉን ትችላላችሁ። ግን እንደ እንትን በቃ ቦቶክስ ነው የሚያደርገው፣ ቦቶክስ መርፌ ማለት ትችላላችሁ። በቃ ወዲያውኑ ውጥርጥርጥር አድርጎ ዝርግት አድርጎ ያንን የተኮማተረ ቆዳችሁን ዝርግት አድርጎ ወጣት ያደርጋችኋል ማለት ነው። ቀጥታ ወደ ስራው እንሄዳለን። እያንዳንዱ ስቴፕ ሙሉ ቪዲዮውን እያያችሁ ልክ እኔ እንደሰራሁት የተጠቀምኩትን ተጠቅማችሁ ስሩ፣ ተጠቀሙ። ቀጥታ ወደ ስራው ከመን እንደመጀመር እነግራችኋለሁ። አንድ ሞዛ አለኝ ከሙዝ እጀምራለሁ። ሙዙን ግማሹን ነው የምጠቀመው ማለት ነው። ገና ብዙ ነገር ነው እዚህ ውስጥ የሚካተተው ሙዝ ነው እንደምሰራው ብላችሁ እንዳትተው። ሙሉ ቪዲዮን እዩት። የተሸበሸበ ቆዳን እንዴት እንደምናጠፋ ባንድ ወር ውስጥ ታዩታላችሁ ማለት ነው። ይህን ልጭ ይመጣል። ግማሹ አለ የተጠቀምኩት፣ ይኸው ግማሹ አለ። ይሄ ግማሹ ነው። ይሄንን በሹካ በደንብ እናደቀውና ክሬም እስከሚሆን በሹካ በአንድ እጄ ካሜራ ስለያስኩኝ ነው እንግዲህ፣ ሶሪ። እንደዚህ እያደረጋችሁ በሹካ በደንብ እንፈጫዋለን፣ እንደዚህ ክሬም እስከሚሆን ድረስ። አያችሁት? ክሬም ሆኗል ማለት ነው። ኦልሬዲ በማሽን አያስፈልገውም። በሹካ ራሱ እንደዚህ ክሬም እስከሚሆን ማሸት እንችላለን ማለት ነው። አሁን እዚህ ላይ የሚገቡ ግባቶችን ነው እንግዲህ እዚህ ውስጥ ምን እንደምጠቀም አብረን የምንጠቀመው፣ አንድ የሩዝ ዱቄት። የሩዝ ዱቄት ወሳኝ ነው። ከሩዝ ዱቄት ውጪ ምንም መጠቀም አንችልም ማለት ነው። አንድ ማንኪያ የሩዝ ዱቄት እዚ ላይ እንጠቀማለን። ከዛም አንድ ማንኪያ ኦሊቬራ ጄል እንጠቀማለን እዚ ላይ ኦኬ። ኦሊቬራ ጄል እንጠቀማለን። ከዛም አንድ ማንኪያ ማር እንጠቀማለን ማለት ነው። አንድ ማንኪያ ንጹሕ ማር እንጠቀማለን ማለት ነው። አሁን ይሄንን በደንብ እናዋህደዋለን። ሚክስ ሚክስ፣ ክሬም እስከሚሆን ማለት ነው። በሳምንት ሁለቴ ነው የምንጠቀመው። ፍሪጅ ውስጥ ማስቀመጥ እንችላለን፣ ሁለቱን ቀን ማለት ነው። በትንሹ ስሩ፣ ፍረሽ እንዲሆንላችሁ ማለት ነው። ይሄ ራሱ አሁን ይ በስቷል። በደንብ እንመተዋለን እንዲዋሀድ ሰዎች ገንዘብ ከፍለው ነው ቦቶክስ ቆዳቸውን የሚያስወጥሩ ቱርክ እየሄዱ ቆዳቸውን ያስወጥራሉ። በተፈጥሮ ኦርጋኒክ በሆነ ነገር ቆዳችንን ያረጀ ቆዳችንን የተሸበሸበ ቆዳችንን በቀላሉ መመለስ እንችላለን ማለት ነው። ዛሬ ያንን ነው ማሳያችሁ ማለት ነው። ክሬም እስከሚሆን እንዳይጓጉት ሁሉም አንድ ላይ እንዲዋሃድ እንመተዋለን ማለት ነው። ቤተሰብ ሰቦቻችን እንግዲህ ይኸውት ክሬም ሆኖልናል። አሁን ለመቀባት ሬዲ ነው ማለት ነው። እንቀባለን። ከኔ ጋር እንግዲህ ይሄው ሰርቼዋለሁ። ይሄንን ትሪትመንት ያልተጠቀመን ተበድሏል። ተቀቡ፣ ታያላችሁ። እኔ ታውቃላችሁ፣ እስከዛሬ የምሰራላችሁ ሁሉ እያንዳንዷ ነገር ውጤቱን እንዳገኛችሁበት እራሳችሁ ስለምታውቁ የዛሬው ደግሞ በጣም ይለያል ከምነግራችሁ በላይ ማለት ነው። እንዲህ ስታዩ ተራ ነገር ይመስላል። ቆዳችሁን በጣም ያጸዳል ብራይት እንዲሆን ወዛማ ቆዳ እንዲሆን ደረቅ ቆዳ ከሆነ ቆዳችሁ ወዛማ ቆዳ እንዲሆን ያደርግላችኋል። አንቲ ቫይረስ ደግሞ ቆዳችን ላይ ብጉር እንዳይወጣ ማር የገባበት ማር በአይን የማይታዩ እንደዚህ ብጉር የሚያጠቃችሁ ሰዎች ብዙ ጊዜ ማር ተጠቀሙ። ማር በጣም ጥሩ ነው ኦኬ። ቫይረስን ያጠፋል። ቫይረስ ያለበት ሰው ነው ብዙ ጊዜ በብጉር የሚጠቃ ማለት ነው። እዚህ ጋር መስመር መስመር ያወጣባችሁ የተሸበሸበ በጣም ሽብሽብ ያለ ያለ እድሜያችሁ። በነገራችን ላይ ቆዳችን የሚያረጃው የሚሸበሸበው እኛ እድሜያችን ሄዶ ሳይሆን አንደኛ ነገር እንቅልፍ በትክክል የማይተኛ ሰው ቆዳው ቶሎ ያረጃል። ቆዳው ይሸበሸባል። በጤና እክል የሚታመም ሰው ጭንቀት ያስረጃል። በጣም ጭንቀት ያለበት ሰው ቶሎ ያረጃል። እስኪ ደስተኛ የሆኑ ሰዎችን እዩዋቸው። አንዲት ነገር ቆዳቸው አይሸበሸብም። አንዲት ነገር በቃ ሁሌ ሕፃን ሆነው ነው የሚኖሩት። ግን ሰው ሆነን ደግሞ አናዝነም ማለት አንችልም። ሰው ሆነን ፈተና በማንጠብቀው መንገድ ይመጣብንና ያበሳጨናል፣ ያጎሳቁለናል ያያ ስላለ፣ በዚህ ደግሞ እኛ እራሳችንን መጠበቅ አለብን ማለት ነው ኦኬ። ስለዚህ አሁን ዛሬ የሰራሁላችሁ ትሪትመንት የተሸበሸበ ቆዳን የሚያጠፋ ነው። መከላከያ ሳይሆን መከላከል ሳይሆን የነበረውን የተሸበሸበውን ቆዳ ይወጠርልናል፣ ይዘረጋልናል። ግንባራችን ላይ መስመር መስመር የወጣባችሁ ሰዎች በሙሉ በሳምንት ሁለቴ እየተጠቀማችሁ ለአንድ ወር ቻሌንጅ አድርጉና ተቀቡ። ለውጡ በሚገርም ሁኔታ ታዩታላችሁ። ቆዳችሁ ጽድት ያለ ህፃን የመሰለ የተሸበሸበው ተላቆ የልጅነት መልካቹን ይመልሳል ማለት ነው። ያው ተቀብቼዋለሁ፣ ሰላሳ ደቂቃ ማቆየት አለብኝ። ከሰላሳ ደቂቃ በኋላ ተመልሽ ይመጣል። ውድ ቤተሰቦቼ፣ ከሰላሳ ደቂቃ በኋላ ተመልሼ መጥቻለሁ። እንግዲህ እንዴ ነው ያዘኝ። ግን በጣም የሚገርመው ነገር በጣም ብራይት አደረገው፣ ከለሬም ወዲያውኑ አፈካሁ። በጣም ብዙ ነገር ነው ጥቅሙ ማለት ነው። የተሸበሸበ ቆዳ እንዳለ መዘርጋቱ እንዳለ ሆነው በቃ ጽድት አደረገው። ገና ሳልታጠበው አስቡት እንዴት ፍክት እንዳለ። ቀደም ፊት የተቆርቆር ብሎ ነበረ። እኛ ጋር ሙቀት ነው፣ ጦርነት ነው፣ ብዙ ነገር አለ። ብቻ ስለዚህ እግዚአብሔር የሆነ ለማንኛውም ታጥቤ ልምጣና አብረና ያለን ይሄ ማለት በአንድ ጊዜ የተሸበሸበ ቆዳችን ተዘረጋ ማለት አይደለም። በሳምንት ሁለቴ ብቻ ነው የምትጠቀመው። ሁለት ቀን ማለት ነው። አመቻችታችሁ በፈለጋችሁ ቀን ግን በሳምንት ሁለት ቀን በሳምንት ሁለት ቀን እያላችሁ ለአንድ ወር ተጠቀሙት። በአንደኛ ወር ይሄ ሁሉ የተጨማደደ ቆዳችሁ ዝርግት ብሎ ታገኙታላችሁ። በቃ ቦቶክስ ሰው ገንዘብ ከፍሎ አይደል? ቦቶክስ መርፌ እዚህና እዚህ ጋር ወክቶ የሚወጠረው እኛ ግን በዚህ እንመልሰዋለን፣ ቆዳችንን ማለት ነው። ታጥቤ ልምጣ፣ ቤተሰብ እንግዲህ ያው ታጥቤ ያለው በውሃ ብቻ በቀዝቃዛ ውሃ ታጠቡሽ። በጣም ቆዳችንን መንከባከብ ግድ ይለናል። ሰንስክሪን በጣም በበጋ ካላችሁ ሰንስክሪን ግዙና ሰንስክሪን ተጠቀሙ። ፀሐይ ውስጥ ስትሉ ስትወጡ ቆዳችሁ እንዳይጠቁር ፕሮቴክት ያደርግላችኋል። በጣም ጠቃሚ ነው፣ በዚህ ሰዓት በበጋ ማለት ነው። አሁን ዛሬ እኔ እቤት ስለሆንኩኝ ምንም ነገር ሞይስቸራይዝ አላደርገውም። ማር ስላለው ማሩ ራሱ ቆዳይን በጣም አለስልሶታል። ይዩት እንዴት ጽድት እንደ ልክ ሜካፕ እንደተቀባ ሰው ነው። በቃ እንዲህ ቡም ብሎ ይጸዳው ማለት ነው። በሳምንት ሁለቴ ተጠቀሙ እንዳትረሱ። ኦኬ፣ ይሄን ይመስላል። እኔ ሞስቸራይዝ አላደርግም፣ ባታደርጉም ችግር የለውም። የእናንተም ቆዳ አይደርቅም ማለት ነው። ምክንያቱም ኦሬዲ የተጠቀምናቸው ግባቶች ኦሊቬራ ጄሉ ውስጡ ስላለ፣ ማር ውስጡ ስላለ ሞስቸራይዝ ያደርገዋል፣ ያለሰልሰዋል ቆዳችንን ማለት ነው። ልክ ቅባት እንደተቀባው ነገር ነው። እንግዲህ እስቲ በጣም አሪፍ ነው። በሳምንት ሁለት የተጠቀሙ የተሸበሸበ ግንባራችን ላይ እንደዚህ የተሸበሸበ የተኮማተረ ቆዳ በአጠቃላይ ይጠፋልናል ማለት ነው እና ቤተሰብ ይሄንን ይመስላል እላችኋለሁ። እንግዲህ ነገ ደግሞ በአዲስ ቪዲዮ ተመልሼ እስከመመጣ በያላችሁበት ሰላማችሁ ብዙት ይበል። ሀገራችን ኢትዮጵያን ሰላም ያርግልን፣ ፍቅሯን ያብዛልን። እንደተለመደው ሌላው ትልቁ ነገር የውስጥ ውበት ይበልጣል፣ የውጭው ኃላፊ ጠፊ ነው ከውስጥ ነው የውስጡ ነው ወደ ውጭ የሚወጣ። ውስጣችን ቆንጆ ከሆነ እላችንም ያማረ ይሆናል። አትጠራጠሩ። በዚህ ይሄንን ትሪትመንት ተጠቀሙ በሳምንት ሁለቴ። ውጤቱን ያማረ እንደሚሆን የተሸበሸበ ቆዳ ከፊታችሁ ላይ ጠፍቶ ኮመንቱ በሙሉ አመሰግናለሁ እንደሚል አልጠራጠርም። በዚህ ላይ በጣም ጽድት ያደርጋል። እንደምታዩት ነው፣ በአንድ ጊዜ እንደዚህ ያጠራኝ። በሳምንት ሁለቴ እኔ ያው እቀባዋለሁ። አላቆመም ከአሁን በኋላ ማለት ነው። ይሄን ይመስላል የዛሬ ውሎይ ቪዲዮ ውም ይሄን ይመስላል። ነገ በአዲስ ቪዲዮ እመጣለሁ። ባላችሁበት ሰላማችሁ ይብዛ። ስለተከታተላችሁኝ አመሰግናለሁ።